አሁን የቆጠረው ወደዚህ ነው የሚያምረው።

ሰላም የተከበራችሁ የንግደት ቤተሰዎች ሰዎች እንዴት ናችሁ? ደህና ናችሁ ወይ? እንግዲህ እንጓዝ አካባቢ ላሳያችሁ፣ ላስገብኛችሁ ቤተክርስቲያን እየሄድን ነው። ተመልከቱ። ሳር ቅጠል ምናምን የናፈቃችሁ ማለት ነው። ዋርዛ ምናምን ወንዝ ያያችሁ ነው። ዩ ደስ የሚለው የትውልድ ሀገሬ ማለት ነው። ተመልከቱ ማይ ቆንጆር እ እኔ ተመልከቱ ማለት ነው ወንዝ አልነፋቃቸውም። የገጠር ልጆች ማለት ነው እዩ

እዩ እንግዲህ፣ ይሄ ነገር አልናፈቃችሁም? ድፍት እንዳለ እና ማለት ነው። ተመልከቱ፣ ወንዙን ላሳያችሁ። ወንዙን ተመልከቱ፣ ተመልከቱ፣ አያችሁ?

ሲስተር እች ደግሞ ታላቅ እህቴና ማለት ነው። ተመልከቱ። ወደ ቤተክርስቲያን እየሄድን ነው። በጣም ደስ የሚል የትውልድ ሀገሬ ማለት ነው። እየተዩት ወንዙ ምናምኑ ተመልከቱ። በጣም ነው የሚያምር። በቃ ወንዝ ነው፣ በቃ ደስ ይላል። ወይኔ መልከታቸው እና እንደምታዩት እነኝ እህቶቹ ናቸው። ወደ ቤተክርስቲያን እየሄድን ነው፣ ጠዋት ማለት ነው ጸበል ጸበል ልንጠመቅ። እዩ ግን እናንተን ለማሳየት እያልያ እንዴት እንደሆነ ተወድቄ ነበር። ይገርማቸዋል ማለት ነው ቤተሰቦች እና ማለት ነው ላይክ፣ ሰብስክራይብ እያደረጋችሁ አበረታችሁ። ያው እንደምታውቁት ቻናሌ ቀዝቅዛለችና አሁንም ደግሞ ያው ጣልጣል እየት በቃ ወንዝ ነው በቃ በጠቃላይ ወራኑ ደስ የሚል የምር ይናፈቃችኋል ይናፈቃችሁ ማለት ነው። ጎንደር ማይ ላቭ ታቃላችሁ እንግዲህ ቶሊት ማይ ሀገሬን እ እግር መንገድ ምንም አልቻልኩም። ይገርማቸዋል ማለት ነው እና ደስ ይላል። ዛሬ ቅድስት ተአርስሞ እናት እንኳን እአደረሰችው ለሰማተዋለ ቅዱስ ተርስማ ደስ ሚ

እና እና እንደምታዩት ነው በቃ ቀበሮች ወጪውስ ምናምን ወይኔ እናቴ፣ በቃ ክፍለ ሀገር መንገድ ነው። ግን ድፍት እላለን፣ ሰሳልን አልቀርም ባይገርማቸው። ወይኔ እንዳትገፊኝ እባክሽ፣ በቃ ይሁን እንግዲህ። እየናፍቃቸዋል ብዬሽ አስባለሁ ይሄን ነገር

ቤተሰብ እንደዚህ ነው። የእግር መንገድ በቃ መወላ ከፍ ነው አልኳቸው እና በጣም ደስ ይላል። የምር ወደ ኢትዮጵያ ከመጣችሁ ክረምት ብትመጡ በጣም ደስ ይላል። እኔ በመጣሁበት ወቅት ወይኔ

ይሄ ታቦት ማደሪያ ነው። ይክዳን ነው ይንተን የሰማት ማደሪያ ተመልከቱ። ጥምቀት ጥምቀቱን በጎንደር እንታሳልፉ ደግሞ እዚህ አጋጣሚ ጋብዛቸዋል። ጎንደር እንደምታውቁት ያ ይሄ ደግሞ የጎንደር ባርዛፍ ይባላል። አንደስ ነው ና አይት በቃ ሀገሬ ሰፈሪን ተመልከቱ። ለማለት ያክል ነው ማለት ነው ማይ ፋሚሊ ወይኔ ግን እንደ ደከመኝ ሊናግራቸው አግራቸው አልችልም። በቃ ቤተክርስቲያን የናፈቃችሁ አካባቢ ናፈቃችሁ፣ ተመልከቱ እ ማይ ፋሚሊ እየቶቼ ናቸው። ተለቅ ተነሽ እናያቸው ደዘጠጋቢ እች ባህሪያዋ ማለት ነው ትንሿ ናት። እንደዛ ሚዛን ምናምን ከናበ ወይ ዛ እና እንደምትመለከቱት ጎንደርን በከፊል ያስጎብኝቻችዋል ብያት ስበል ባጃጅ ጉሊት ምናምን ከናፈቃ እና ታርሴማ ምንድን ነው የምትባል ቤተክርስቲያን? ሌላ ስቁጥዬ የላት ክ ክንታርሴማ ማለት ነው። ሽንታርሴማ ትባላለች እና እዛ ነው የት ቤተክርስቲያን የሄድኩት። እኛ ግን አርፍደን የመጣ ነው፣ እነሱ የተመለሱ ጸበል። ጸበል መጠመቅ ከፈለጋችሁ እዚህ የሚያምር ነው፣ ደስ ይላል።

ብዬ ገብቼ አስጎበኛችኋለሁ። ማለት እንግዲህ ይህ ከሰፈራችን እንደምትመለከቱት ደስ ይላል። ያው ክረምቱም እየሄደ ነው ሄዷልም ይባላል ማለት ይቻላል። ቤተክርስቲያኑ ድረስ ነው የማሳያቸው ጠዋሳለ በጣም ነው የሚያምሩት። ያው የእግር መንገድ እናፍቋቸዋል ያስባለ አፈር እውነት አፈር ለራሱ ይናፍቃል እና እየሄድን እና ዳገቱ ቁልቁለቱ እነግራቸዋለች ድካማ እኔማ ውንክልክል ስንክልክል ነው ያልኩት ባየ ጋርማቸው እና። እንእንዳትያቸሽ ቤተሰቦች እና እንዴህ አካባቢ ናፈቀው ሰው ይኖራል። ጎንደር ናፈቀው ስንት ነገር አለ። ሞቢ ማይ እያላችሁ ነው ባይገርማችሁ እና እንደዛ

ጎበኛችሁ ቤት ምናምን እስቲ እንነኝና አላሳያችሁ እና፣ እንደዚያ ነው ወይ ሳሚሊ? አይ ለናንተ ነው። አይ ገርማችሁ፣ ባህር ዛፉ ደኑ፣ ወይ እንዴ፣ ደስ ይላል። ቅድስት አርሴማ ቤተክርስቲያን የጀመርናት ማገዝ እንግዲህ የምትፈልጉ ደግሞ